ሰላም ሰላም፣ በያላችሁበት በሰላማችሁ ብዝት ይበል የኢትዮ ቤተሰቦቻችን። ዛሬ ደግሞ ወደ መርካቶ አካባቢ ሰባተኛ ማለት ነው ባለ ሁለት መኝታ አፓርትመንት እየሰራ እንገኛለን። ቦርድና ጅብሰም ቻክ ላይ እንገኛለን። ኤሌክትሪክ፣ ሳኒቴሪ እንደዚሁ አንዳንድ የቁርቋሮ የጽዳት ስራዎችን ጨርሰን በምታዩት መልኩ ቦርድ በመስራት ላይ እንገኛለን። ስራዎች ካሏችሁ መደወል ትችላላችሁ። አስፈላጊ ከሆነ ሙሉ ከነ ማቴሪያል እንሰራላችኋለን። እንደዚሁ ጊዜ ካላችሁና ማቴሪያሉን የምታቀርቡልን ከሆነ ደግሞ የሰራተኛ ዋጋ ብቻ ማለት ነው የሙያተኛ እናስከፍልና በእሱ እንሰራለን። ይኸው እንደምታዩት ሌሎች ስራዎችን ጨርሰናል። ቀጣይ የሴራሚክ ስራ ነው የምንጀምረው። በኃላፊነት ሰርተን እናስረክባችኋለን። ከኢትዮጵያ ውጭም የምትኖሩ በተለያየ ሀገር ያላችሁ ወንድምቶቻችን መደወል ትችላላችሁ። በቂ መረጃ ታገኛላችሁ። በኃላፊነት እንሰራላችኋለን በተመጣጣኝ ዋጋ። ሰብስክራይብ፣ ሼር፣ ላይክ በማድረግ ስራችን እንድትደግፉ እናበረታታችኋለን። በትዕግስት ስላያችሁ ደግሞ ስለምታዩ እናመሰግናለን። መልካም ጊዜ